አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናሊ ተከታታዮች እንዴት ናችሁ? ከኔጋ አልሐምዱሊላህ ረቢልዓለሚን። ዛሬ ደግሞ የማሳያችሁ ይህንን የመሰለ ቆንጆ ሶፍት የሆነ ፓንኬክ ያለ እንቁላልና ያለ ወተት እንዴት አድርገን ኑሮ በዘዴ በቀላል መንገድ እንዴት እንደምንሰራ ነው የማሳያችሁ ማለት ነው። ውዶችዬ እንግዲህ እንቁላልና ወተት ላይኖረን ይችላል። ነገር ግን ባለን ነገር ተጠቅመን በቀላል ለልጆቻችን ፓንኬክ ሰርተን መስጠት እንችላለን ማለት ነው። በመጀመሪያ የሚያስፈልገን እዚህ ጋር ስኳር ነው። እንደምታዩት ሶስት ማንኪያ ስኳር ጨምሬ ያለሁኝ ከዛ አንድ ብርጭቆ ውሃ ጨመርኩኝ ማለት ነው። ውሀው የሞቀ መሆን አይጠበቅበትም። ኖርማል ውሀ ነው የተጠቀምኩት። ከዛ እዚህ ጋር ቫኒላ ጨምራለሁ ማለት ነው፣ ግማሽ በግጥሙ ግማሽ ቫኒላ አድርግ ያለሁኝ። ከዛ በደንብ ስኳሩን አዋህደዋለሁኝ። ስኳሩ በደንብ ከተዋህድልኝ በኋላ አንድ ኩባያ ዱቄት ነው የተጠቀምኩት ማለት ነው። ከዛ ግማሽ የሚሆን ግማሽ የሾርባ ማንኪያ የሚሆን ፒኪንግ ፓውደር ተጠቅሜ ያለሁኝ። ከዛ ትንሽዬ ደግሞ ወይ ግማሽ የሻይ ማንኪያ የምትሆን ጨው ተጠቅሚያለው ማለት ነው። አሁን ዘይት በግምት ነው የጨመርኩት፣ አንድ ሁለት ማንኪያ ሁለት የሾርባ ማንኪያ የሚሆን ነው የጨመርኩት። ከዛ እዚህ ጋር በደንብ አማስለዋለሁ፣ አዋህደዋለሁ። ልክ ቅጥነቱ እንደዚህ ይሆንልኛል ማለት ነው። ከወፈረባችሁም ትንሽ ውሃ እየጨመራችሁ የቅጥነቱ ደረጃ እንደዚህ መሆን አለበት። ለፓንኬክ ቆንጆ የሚሆነው እንደዚህ ነው። ከዛ እንደዚህ አድርጌ መጥበሻዬን አግዬ እጋግራለሁ ማለት ነው። እንደምታዩኝ እዚህ ጋር በክሰል ነው የጣድኩት። መብራት የለም መብራት ጠፍቶብኛል እና በክሰል ነው የተጠቀምኩ ያለሁት። እንደምታዩት ልክ እንደዚህ ነው መጠኑን ያደረግኩት። ትልቅ ማድረግ ትችላላችሁ፣ ከዚህም አነስ ያለ ማድረግ ትችላላችሁ። ከዛ እንደምታዩት እንግዲህ እንደዚህ አይን አይን ያ እንትን ያወጣል ማለት ነው ልክ እንደ እንጀራ እና ቆንጆ የሆነ ፓንኬክን እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እንደምታዩት እሳቱ በደንብ መብዛት የለበትም። በደንብ ካበዛችሁት ይቃጠልባችኋል። ቀስ አድርጋችሁ ለሰስ ባለ እሳት ላይ ስቶብ ላይ ከሰራችሁ ማለት ነው እና እንደምታዩት እንግዲህ እንደዚህ አድርጌ አሁን ሁለተኛዬን አንዱን አውጥቻለውኝ ሁለተኛውን ደግሞ እንደዚህ አድርጌ እንትን ላለውኝ ማለት ነው፣ ገግራለሁኝ በነገራችሁ ላይ በአንድ እጄ ነው እንደነገርኳችሁ ስቀርጽ ስለማይመቸኝ ከጋገርኩኝ በኋላ ደግሞ አሳያችኋለሁ ማለት ነው። ያው እንደዚህ እያደረግኩ ነው የጋገርኩት። እንግዲህ ስትጋግሩ ክድን ብታደርጉትም አሪፍ ነው። ልክ እንደዚህ ስንጥቅጥቅ እንዳይልባችሁ ማለት ነው። ክድን አድርጋችሁ እየከፈታችሁ ብትጋግሩት በጣም ቆንጆ ይሆናል እና ይህንን ይመስላል እንግዲህ ፓንኬክ። ልጆቼ በጣም ይወዱታል። እንደውም ኬክ ነው የሚመስላቸው ሁላ አንዳንድ ጊዜ ያው ኬክ ከምትሰሩ በቀላል መንገድ እንደዚህ አድርጋችሁ ደግሞ ኬክ ነው ብላችሁ ብትሰጧቸው ይበላሉ ማለት ነው። እዚህ ጋር ማር መጨመር ትችላላችሁ። እንዲሁም የገበታ ቅቤ ካላችሁ ከላይ ብታስነኩት በጣም አሪፍ ቴስት አለው። ወይም ደግሞ ቸኮሌት ቸኮሌት ካላችሁ ኖቴላ ማለት ነው፣ እሱን ቀብታችሁ መብላት ትችላላችሁ። ግን እንደዚህ ሆኖ በጣም ይጣፍጣል። ለልጆቹም ስኳር በደንብ አልበዛበትም። ጫውም ሁሉም የተስተካከለ ተስተካከለ ነው። በጣም ቆንጆ የሆነ ጣዕም ነው ያለው። የቫኔላው ጣዕም በጣም ነው የሚጣፍጠው። ስኳር ሲኖሩ እንግዲህ አስባችሁታል። ሽታው ራሱ ቫኒላው ጋር በጣም ነው የሚጣፍጠው ማለት ነው ውዶችዬ። እና እንደዚህ አድርጋችሁ ቀላል ፓንኬክ መስራት ትችላላችሁ። ሶፍት የሆነ እንደምታዩት ነው እንግዲህ በደንብ በቃ ሶፍት ሆኗል እና ይህንን ይመስላል። ከጀርባውም ማለት ነው። እንዳይቃጠልባችሁ እሳቱን ቀንሳችሁ ያልኳችሁ ለዚህ ነው፣ ቀለሩ በጣም እንዲያምርላችሁ እና ይህንን ይመስላል። ልጆቹ በጣም ነው የሚወዱት፣ አፋቸው ላይ ልስልስ ይላል። በተለይ ሕጻናት ልጆች ካሏችሁ ለስድስት ወር ምናምን እንደዚህ ሰባት ወር የሆናቸው ልጆች ካላችሁ እንደዚህ ቁርስ አድርጋችሁ በእጃቸው ታስይዟቸው ና ያንን እንትን እያሉ ይቀማቀማሉ ማለት ነው። በጣም ልስልስ ያለ ስለሆነ በጣም ቆንጆ ነው፣ ይወዱታል እና ለልጆቼ እኔ እንደዚህ አድርጌ እሰራለሁኝ። ግዴታ እንቁላል የለኝም ወተት የለኝም ብዬ አልጨናነቅም። ና ቤኪንግ ፓውደር፣ ቫኒላ፣ ስኳር፣ ጨው፣ ዱቄት ካላችሁ በቃ በቀላል መንገድ እንደዚህ አድርጋችሁ ለልጆቻችሁ መስራት ትችላላችሁ፣ ወይ ደግሞ እንደዚህ ለቡና ቁርስ ማድረግ ትችላላችሁ። ልክ ቸኮሌት እንዳልኳችሁ ኑቴላ የሚቀባ ነገር ወይም ደግሞ ማርከ ላይ እንደዚህ የምታፈሱት ካላችሁ ኖርማሊ ሲጀመር እንደዚህ ብትመገቡትም በጣም ቆንጆ እና ጣፋጭ ነው እና ይህንን ቁርስ እያደረጋችሁ ለቡና ቁርስ መጠቀም ትችላላችሁ። በጣም ቆንጆ ነው ውዶችዬ። ኑሮ በዘዴ ይህንን ይመስላላችኋለሁ። የሌላችሁ ነገር ግዴታ ካልኖረኝ ብላችሁ መጨነቅ አያስፈልግም። ኑሮን ቀለል ካደረጋችሁት ቀላል ኖላችኋለሁ። ውዶች እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። እንደምትወዱት ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዙት ያደርገው፣ አገራችንም ሰላም ያደርግልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ